ማህደረ ዜና። ብሪታንያዊ ጀነራል ሰር ሉዊስ ፔሊ በ1868 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ወደ ፋርስ ባሕረ ሰላጤ የቀዘፉት በሀገራቸው መርከቦች ላይ የሚደርሰውን ዘረፋና ጥቃት የአካባቢው ገዢዎች እንዲያስቆሙ ለማስጠንቀቅ ነበረ። ጀኔራሉ የዛሬዎቹን የቀጠር የባህሬንና የአቡዳቢ ገዢዎችን አነጋግረው የገዢዎቹን ጠብ አቀጣጥለው ለታላቅ ቅኝ ገዢ ሀገራቸው ትናንሽ ቅኝተገዢዎችን ተገዢዎችን አትርፈው ተመለሱ። በ145ኛ ዓመቱ ዘንድሮም ወደ ሪያድ የተጓዙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከጉዟቸው ዓላማ ዋነኛው ሪያድ የሰበሰቧቸውን የሙስሊም ሀገራት መሪዎችን በሙስሊሚቱ ኢራን ላይ ለማሳደም ነበረ ትራምፕ ዋሽንግተን በደረሱ በሳምንቱ ባንድ ያደሙ አንድ የመሰሉት አረቦች ውጊያ ቀረሽ ጠብ ገጠሙ ታሪካዊ የታቀደ እንበል ወይስ አጋጣሚ ላፍታም አብረን እንጠይቅ በ2009 ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አፈትልኮ የወጣ አንድ ምስጢራዊ ሰነድ የአኒዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን የአልቃይዳ የታሊባን የኤልኢቲ እና የሌሎች አሸባሪዎች የገንዘብ ምንጭ ሳውዲ አረቢያ በመሆኗ ብዙ መሰራት አለበት ማለታቸውን ያጋልጣል። የወይዘሮ ሂላሪ የምርጫ ዘመቻም ሆነ የባለቤታቸው የቢል ክሊንተን ድርጅት ወይም ፋውንዴሽን ትልቅ የገንዘብ ምንጭ ያው ሳውዲ አረቢያዎች ናቸው። ወይዘሮ ክሊንተንን የተኩት ውጭ ጉዳይ ሚኒስትር ጆን ኬሪ ባንጻሩ ቀጠሮች ሰኞ ሐማስን ረድተው ማክሰኞ ከእናንተ ጋር ነን ሊሉን አይገባም ብለው ነበረ። ካለፈው ሳምንት ጀምሮ ከሪያድ ካይሮ ከማናማ፣ አቡዳቢ የሚሰማው ፕሮፓጋንዳ ግን እንደ ክሊንተን ሳውዲ አረቢያ ላይ ሳይሆን እንደ ኬሪ ቀጠርን በአሸባሪነት የሚወነጅል ያስቀጣና ለሌላ ቅጣት የሚያዝት ነው። እርግጥ ነው የሪያድ ዶሃ፣ የአቡዳቢ ዶሃ፣ የማናማ ዶሃ ጠብ፣ ግጭት፣ ውዝግብ አሁን አዲስ አይደለም። የምዕራቦችን በተለይም የዋሽንግተኖችን ፈገግታ ለማግኘት ሕዝባቸውን እየረገጡ ነዳጅ ዘይት እየዛቁ ለምዕራቦች ዶላር ለመዘርገፍ ሲሽቀዳደሙ እርስ በርስ መላተም ከጀመሩበት ከሺ ዘጠኝ መቶ ሰባዎቹ ወዲህ ግን የንግድ ጉዳይ አጥኚ አሊሰን ውድ እንደሚሉት የሰሞኑ ጠንካራው ነው። እንዲህ አይነት ነገር ሲከሰት የአሁኑ የመጀመሪያ ነው። የንግድ ተቋማት በአሁኑ ጠብ ምን ያህል እንደተጎዱ እያጤኑ ነው። በረራ ላይ ከፍተኛ ተጽዕኖ አሳድሯል። የመርከብ ጉዞም፣ በተለይ የወደብ ስራና አገልግሎትም ተጓድሏል። ይህ ግልጽ ነው። ዶሃ በሚገኙና ከዶሃ ጋር የንግድ ግንኙነት ባላቸው በሌሎች የንግድ መስኮች ላይ ያደረሰውን ተጽዕኖ በቅርብ እየተከታተልን ነው። ጂሲሲ ወይም ሳውዲ አረቢያና ባህሬን የሚያደርጉትን እናያለን። የኡመያዎች ስርወ መንግስት ከመካከለኛው ምስራቅ እስከ ሰሜን አፍሪካ የተዘረጋውን ሰፊ ግዛት በሚገዛበት በሰባተኛው መቶ ክፍለ ዘመን ከፈረስና ግመል ማርቢያነት ባለፍ እንደ ግዛት የሚቆጥራት አልነበረም። የሙስሊሞቹ ኸሊፋት ማዕከላዊ አገዛዝ እየደከመ የየአካባቢው የጎሳ መሪዎች ስልጣን እየጠነከረ ሲመጣ ያቺኝ ትንሽ ልሳነ ምድር የአልማዝ ማውጫ መሸጫና የሸቀጥ መተላለፊያነቷ እየጎላ የአካባቢው ጠንካሮችን ቀልብም እየሳበች መጣች። ቀጠር በ1788 ዘውድ የደፉት የዛሬዋ ሳዑድ አረቢያ ንጉሥ ሳዑድ ኢብን አብዱልአዚዝ ከኩዌት ለፈለሱት ኡታብ ለተሰኘው ነገድ ገዢዎች ወይም ለኸሊፋ ቤተሰቦች የቀጠርም የባህሬንም ገዢ መሆናቸውን ፈቀዱ። ከ30 ዓመታት በኋላ ግን የኦስማን ቱርኮችን ጠንካራ የገዥነት አጥር ሰብረው ለመግባት ሲያደቡ፣ ሲሞክሩ፣ ሲያሰሉ የነበሩት የብሪታንያ ቅኝ ገዢዎች የመጀመሪያውን ጠንካራ ሙከራ አደረጉ። በብሪታንያ መርከቦች ላይ አደጋ ተጥሏል በሚል ሰበብ የብሪታንያ ባህር ኃይል ዶሃን አወደማት። የኸሊፋ ቤተሰብም ቀጠር ላይ ተክሎት የነበረው አንድ እግሩ ተቆርጦ ማናማ ላይ ማናማ ላይ ብቻ ቀረ። መሐመድ ቢን ታኒ ቢን መሐመድ አሳሚር የእንግሊዝ ጦር የከመረውን ትቢያ አራክፈው የመጀመሪያውን የአል ታኒ ስርወ መንግስት መሰረቱ። ሺ 825 ነበረ። የብሪታንያ ቦምብ ሳዑዲ አረቢያ ቀጠርና ባህሬንን ሶስት ሀገራት አደረገ። ይሁን እንጂ ከ1825 ጀምሮ የተፈራረቁት የስዑድ የኸሊፋም ሆኑ የሳኒ ስርወ መንግስታት ሲሻቸው እንደ ጥብቅ ወዳጅ እየተፈቃቀሩ፣ ሲላቸው እንደ ጠላት እየተሻኮቱም ዘመን ከመቁጠር ባለፍ የሕዝባቸውን ግንኙነት ድንበራቸውን፣ የፖለቲካ መርሃቸውን በተመለከተም ለአንድነትም ለልዩነታቸውም ደርዝ አብጅተውለት አያውቁም። በመጀመሪያው የዓለም ጦርነት ተሸንፈው የገዥነቱን ስልጣን በብሪታንያዎች የተቀሙት ቱርኮችም ሆኑ ብሪታንያዎች ራሳቸው ጠቡ ሲከር ረገብ፣ ወዳጅነቱ ሲጠብቅ ላላ በማድረግ ያገዛዝ ስልት እስከ 1970ዎቹ መጀመሪያ ድረስ ዘለቁም። በ1971 ቀጠር ከብሪታንያ ቅኝ አገዛዝ ነፃ እንደወጣች የሀገርነት እውቅና ቀድማ ያሰጠቻት ሳዑዲ አረቢያ ነበረች። የቀጠርና የሳውዲ አረቢያ ድንበር ግን እስከ ዛሬ ድረስ በሕግ አልተከለለም። እነዚህ ሁለት ሀገራት አንዷ ትልቅ ሀገር ናት፣ አንዷ አነስ ትላለች። እንደ አጋጣሚ ሆኖ ሁለቱም በጣም የተሳሰሩ ንጉሳዊ ቤተሰቦችም ጭምር ዝምድና ያላቸው ሁለቱም የወሃቢ ተከታዮች ሁለቱም የዚህ የዋሃቢን መሰረተ የሚባለው የመሐመድ አብዱል ወሃብ ዝር ያለን ባዮች ናቸው። የፖለቲካ ተንታኝ ዩሱፍ ያሲን። ቀጠር ነፃ እንደወጣች ከባህሬን ጋር የገጠመችው የደሴቶች ይገባኛል ጠብ የተዘጋው በሁለት ሺህ አንድ ዓለም አቀፍ ፍርድ ቤት ባሳለፈው ብይን ነበረ። በጣም ትንሽ አገር ናት። አንጡራ ዜጋዋ አራት መቶ ሺህ አይደርስም። የጋዝና የነዳጅ ሀብቷ ግን ከምትሸከመው በላይ ነው። ትንሽ ደካማነቷን በሀብቷ ጉልበት ለማካካስ ለአካባቢውም ለአውሮጳ አሜሪካ ሀያላንም ገንዘቧን ትረጫለች። ትንሽ ጎረቤታቸው በየአካባቢው በሚለኮሰው ጦርነትም በየስፍራው በሚደረገው ድርድርም በየዘመኑ በሚፈበረከው ቴክኖሎጂም በየመስኩ በሚያከብር በሚያነስረው ንግድም አለሁ አለሁ ማለቷም በተለይ ለሪያድ ገዢዎች እንደ መቅበጥበጥ ነው የሚታየው። አሚር ኸሊፋ ቢን ሐማድ አፍ ሣኒ የሪያድ ገዦች ቁጣ ጠጠር ሲል ሩጫቸውን ገታም፣ ቁጣው ረገብ ሲል ፍጥነታቸውን ጨመር እያደረጉ መግዛቱ የተሳካላቸው መስሎ ነበረ። አባታቸውን ከስልጣን አስወግደው ዘውዱን የጫኑት ሐማድ ቢን ኸሊፋ አፍ ሣኒ ግን ለሪያዶች ተግሳጽ የሚመለሱ አይነት አልሆኑም። ሪያዶች በ1996 ሐማድን ከሥልጣን አስወግደው አባታቸውን፣ በ2005 ደግሞ ያጎታቸውን ልጅ ለማንገስ ሁለቴ የመፈንቅለ መንግስት ሙከራ አድርገው ነበረ። የአሁኑ አሚር አያት ተገልብጦ አዲሱ ስርዓት የመጣበት ሁኔታ አለ። ከዛ የአረቡ ስፕሪንግ የተባለው የቦታው የተነሳው መነሳሳት ላይ የነበራቸው ሚና እና ከሁሉ ከሁሉ በላይ ግን የሰዑዲ አረቢያ ንጉሳዊ ቤተሰብ ወይም ኤሊቶች በእነዚህ በጋልፍ ተናናሽ ሀገሮች ላይ ያላቸው ሞግዚታዊ ይገባኛል ነው። አሚር ሐማድ በ2013 በፈቃዳቸው ስልጣን ሲለቁ ያነገሷቸው የልጃቸው ታሚም ቢን ሐማድ አታኒ መርህም የአባቱ ልጅ የሚያሰኝ አይነት ሳይሆን አልቀረም። በ2014 ሳዑዲ አረቢያና ተከታዮቿ ያኔውን የ34 ዓመት ወጣት አሚር ለማስደንገጥ ከቀጠር ጋር ዲፕሎማሲያዊ ግንኙነታቸውን አቋርጠው ነበረ። የሳዑዲ አረቢያ የባህሬንና የተባበሩት አረብ ኤሚሬቶች እርምጃውን የወሰዱት ቀጠር የተባበሩት አረብ ኤሚሬቶች ነገስታትን የሚቃወመውን የሙስሊም ወንድማማቾች ማኅበርን ትደግፋለች በሚል ነበረ። በግብፅ ሕዝብ ተመርጦ ስልጣን ይዞ የነበረው ሙስሊማዊ ወንድማማቾች በመፈንቅለ መንግሥት ስልጣን ለያዙት ለግብፅ የጦር ጀኔራልም፣ በውርስ ዙፋን ላይ ለተቀመጡት ለሪያድ፣ ለማናማና ለአቡዳቢ ነገስታትም አሸባሪ ማህበር ነው። ለፍልስጤም ነፃነት የሚዋጋው ሐማስ ወይም የሊባኖሱ ደፈጣ ተዋጊ ቡድን ሒዝቡላህ፣ ሁለቱን የምትረዳው ኢራንም ለሪያድ ለማናማ፣ ለአቡዳቢ ገዢዎችም፣ ለቴል አቪቭ፣ ለዋሽንግተን፣ ብራስልስ መንግስታትም ልክ እንደ አልቃይዳ ልክ እንደ እስላማዊ መንግስት ሁሉ አሸባሪዎች ናቸው። ከአሁኑ ውንጀላ ዋናው የሳውዲ አረቢያ ውጭ ጉዳይ ሚኒስትር አድል አልጀባር በቀደም እንዳሉት ቀጠር ከነዚህ ቡድናትና ከኢራን ጋር ትተባበራለች መባሉ ነው። እኛና ሌሎች በርካታ መንግስታት በቀጠር ላይ እርምጃ የምንወስድበትን ምክንያት እዚህ ለሚገኙ ባልደረቦቼ ገልጫለሁ። ቀጠር ለአሸባሪ ድርጅቶች የምትሰጠውን ድጋፍ እንድታቋርጥ ያቀረብነው ጥያቄን ተቀብላ ዳግም ጎረቤታችንና ሸሪካችን እንድትሆን ነው። ባህሬንና የተባበሩት አረብ ኤምሬቶች እንደ ሳውዲ አረቢያ ሁሉ ከትንሽ ጎረቤታቸው ጋር በይደር የያዙት ጠባላቸው፣ ወታደራዊ መለዮአቸውን በሱፍ ክራቫት የቀየሩት ጄኔራል አልሲሲ ሚሊዮነ ሚሊዮናት ዶላር ከሚቆርጡላቸው ከሪያዶች ቃል ሊወጡ በእርግጥ አይችሉም። በሳውዲ አረቢያ ቦምብ ሚሳይል ሀገራቸውን የሚያስጠፉት ርዕሰ ከተማ እንኳን የሌላቸው አብድ ረቦ መንሱር ሃዲን ከሪያዶች ፍላጎት ሌላም ሌላ ምን ማለት ማድረግስ ይችላሉ? አረቦቹም አረቢቱ ሀገር ላይ ሲያድሙ፣ ሁለት የአካባቢው ሀገራት ለቀጠር አለሁ ያሉ መስለዋል። ያው በዚች ሀገር ላይ ማዕቀብ ተጡለዋል። በአየር በባህር በምን በምን ተብሎ እንግዲህ እንድትገለል ነው የተደረገው። ከዚህ መገለለዋ ሁኔታ የደረሱላት ሁለት አካባቢ ሀገራት አሉ፣ ቱርክና ኢራን ናቸው። ቱርክና ኢራን ደግሞ ብዙዎቻችን እንደምናውቀው እዛ አካባቢ ከፍተኛ የሆነ ተፅዕኖ ፈጣሪ የሆኑ ከአረቦች ጋር የቆየ ታሪካዊ ትስስርም ቁርቁስም ያላቸው። የኩዌቱ አሚር ሼክ ሳባህ አልአሕመድ አልሳባህ ጠቡን ለማርከብ ሽምግልና ገብተዋል። ከኢትዮጵያ እስከ ሶማሊያ ከሱዳን እስከ ማሊ ያሉ የአፍሪቃ መንግስታት የኩዌትን ጥረት እንደሚደግፉ ቃል ገብተዋል። ከአውሮጳ ሀያላን ፈረንሳይ፣ ጀርመን እና ሩሲያ ጠቡ በድርድር እንዲፈታ ጠበኞችን እየመከሩ ነው። የጠበኞቹ ቱጃር ሀገራት እኩል ወዳጅ፣ እኩል አስታጣቂ፣ እኩል መሳሪያ ሻጭ፣ እኩል ደጋፊ ሀገር ዩናይትድ ስቴትስ ግን አቋሟ አቶ ዮሱፍ ያሲን እንደሚሎት እንደሚሉት ግራ ቀኝ የሚረግጥ አንዳንዴም የሚጣረስ ነው። ለመታዘብም ለመተንበይም አስቸጋሪ የሆነ ሁኔታ ነው። አሜሪካ ውስጥ ያለው የአሜሪካ የውጭ ጉዳይ ሚኒስትሩ እና የመከላከያ ሚኒስትር የሚያወጣውና የሚያወራውን ነገርና በዋይት ሃውስ ያለው የትራምፕ አስተዳደር የሚያወራው የተለያየ ነገር እየሆነ ስላስቸገረ ነው። እዛ መሄዱ ብቻ ሳይሆን ይህ ሰውዬ በዛ በሚልካቸው ትዊቶች ይህንን አቁሙ፣ ለዚህ ለሽብርተኝነት የምትሰጡት ገንዘብ ስላቸው እሷ ናት እሷ ናት ብሎ ወደ እሷ አመሩኝ፣ ወደ ቀጠር ቆሙበት ነው ያለውና እናም ጠቡም የገረረው ትራምፕ የሪያድ ጉብኝታቸውን ባጠናቀቁ ሳምንት ነው